ሰላም ጤና ይስጥልኝ። እንደምን አደራችሁ? ዛሬ ባልተለመደ ከመኝታዬ ጀምሬ ቀን ሁሉ ልቀርጽላችሁ ፈልጌ ነው። በጣም ይቅርታ። ምን ምንድን ነው መሰላችሁ? ሙሉህያ ቡታጀራ ውስጥ ሰባት ሰራተኞች አሉኝ። በልተው አያውቁትም፣ ሙሉህያ ምን እንደሆነ አያውቁም። እና ለምን ሙሉህያ በስጋ በሩዝ ሰርቼ ምሳ ይዤ እዛ ሁላችንም አብረናን በላም ምሳ ዛሬ ለምን እኔ አልችላቸውም ብዬ በጠዋት የተነሳሁት ምሳ ለመስራት ነው ማለት ነው። እና ተከታተሉኝ። ያው እንደዚህ ቀርጬላችሁ አላውቅም። በጣም ይቅርታ። አመሰግናለሁ። ሰላም ጤና ይስጥልኝ። እንደምን አላችሁ? ደህና ናችሁ ወይ? ይሄ እሩዝ ኢትዮጵያ ውስጥ ሁለት ሺህ ብር ነው እናንተ ጋር ስንት ነው? እና ይሄ ይሄ እሩዝ የኢትዮጵያ ውስጥ ፕላስቲክ ተጀምሯል ምናምን ምናምን እየተባለ ነበር። እንግዲህ በምን እንደምንለይ ባናውቅም፣ ለማንኛውም ሀዛ የኔ ዘይ ሰዑዲ ያ ሙምኪን 2000 ብር ነው የገዛውት 5 ኪሎ የሚለው። እስኪ ስንት ነው? ስንት ሪያል ነው? ውጭ ሀገር እንደ ይሄ ወደ ሀገር አገር ቤት ኤክስፖርት ብናረግ ያተርፈን ይሁን ሙሉክ ህያ ነው፣ ከቤሩት ነው ይመጣልኝ። ዛሬ ሙሉክ ህያ በስጋ ልሰራ ነው። ሩዝ ሰራለ ሆይ ከሱቅ ሰራተኞች ጋር አብሬ ፏላለሁ ማለት ነው። ያው ይሄ ሸርያ የሩዝ ሸርያ ነው። ከዛ ቃሪያ ደግሞ ይሄ ሳንበላው ቆይተን ቀያይ የሚሆነውን አደርቃለሁ ብዙ ጊዜ ከዛ ሽንኩርትና ሄል ነው ያለው። ሄል ድፍኑን ነው የጨመርኩት ትንሽዬ ሄል እና እዚህ የምታዩት ሽንኩርት ሸርያ ቃሪያና ሄል፣ ሽንኩርትም ትንሽ አለው። አንድ ላይ እንደዚህ እስኪ ቀላ ድረስ አማስያለሁ። ወጭ እንደዛውም ሳልጠቀም የቆዩት ሎሚዎች ከቃራው ጋራው ዝም ብዬ ሳጠራ ላይ ስለማደርቃቸው ሎሚዎቹ እንደምትመለከቱት ሩዝ ውስጥ ጨምረዋለሁኝ ማለት ነው። በጣም ቆንጆ ነው ሲበላ። ሩዙ ራሱ ሎሚ ሎሚ ይላል። እንዲሁም ከበሰለ በኋላ ጨፍልቃችሁ ሎሚውን ጨምቃችሁ አብራችሁ መብላት ትችላላችሁ ከሩዙ ጋራ። ቃሪያውንም እንደዛው አያቃጥልም ቃሪያውን ምክንያቱም በዘይት ስለጠበስኩት። ከዛ ጨው ጨመርኩኝ ማለት ነው። እና ይሄ ይመስላል። ውሃ ጨምር ይይዛል። ላድቀቀው አላድቀቀው ላድቀቀው አላድቀቀው እያልኩ ነው፣ ግን ላድቀቀው መሰለኝ። በልተውት ስለማያውቁ ወይም ቢሊሉኝ ይችላለሁ። እንግዲህ ይህን ከመጣዴ በፊት ስጋ ቀቅ እያለሁኝ ነገር ግን እዚህ ጋር ቁሌት ነው ማቁላላው። ያው እንደማንኛውም ሽንኩርት፣ በርበሬ፣ ቅመማ ቅመሞች፣ ቃሪያን የጨመርኩትኝ ሌላ ነገር የለውም። የቀቀልኩትን ስጋ አረብ አገር ብዙ ቅመም እንጨምራለን። እዚህ ያው እኔ እንደ ቅመም የተጠቀምኩት በርበሬ ብቻ ነው። እና ይሄ እንደምታዩት የሩዝ ውሃዬ እንደዚህ ተፍለቅልቋል። ይታያቸዋል። የሩዝ ውሃ ምንም የለውም የተጠበሰ ሽርያ፣ ሄል፣ ሽንኩርት፣ ቃሪያ፣ ሎሚ፣ ምንም አይነት ቅመም ምንም አይነት ነገር የለውም። ውሃው እንደዚህ የጠቆረልኝ ወይም የቀላልኝ ሻርያውን ስለጠበስኩትኝ ነው። እና የሽርያ ውሃ ነው እንደዚህ የሆነልኝ። ሩዙንም በጣም ነው የሚያሳምረው ከለሩ። እና ይሄ ለሩዝ የተዘጋጀ ነው ማለት ነው። ዛሬ እንግዲህ ፏ ነው ያጠብኩትን በትኩስ ዋይ ዘፈዘፍኩትን ሩዝ እየጨመርኩኝ ያገኛለሁ ስላልተመቸኝ ከአንድ በአንድ እጄ ካሜራ ይዤ በአንድ እጄ ስለሆነ አንዴ ኔክስት ሩዚን ትንብያለውኝ ከትቻለው ሙሉ ክያው ደግሞ በዚህ መልኩ አድገ አድርጌዋለሁ በደንብ ባደቀው ደስ ይለኛል፣ ግን ያው እንደዚህም ደስ ይለኛል። ኮረት በሆን ፊትም ተነፍቶ መስራት ይቻላል። በደንብ አድቅቆ እንደዚህም ከርሸም ከርሸም አድርጎ ይቻላል። ነገር ግን በቁና በጠሪ እንጨቱን ለይ ይችለታለሁ እና እየጨመርኩኝ ነው ማለት ነው። የሚገርማችሁ በአንድ እጅ ስልክ ይዤ ነው የምሰራው ብላችሁ ታምናላችሁ አይደል? እና ይሄ ይመስላል ስጋይ ላይ እየጨመርኩኝ ነው። ቆንጆ ነው የሚሆነው እንደዚህ ነፍታችሁም ደግሞ ብትጨምሩት የበለጠ ቆንጆ ይሆናል ማለት ነው። ቅድም የጨመርኩት ሩዝ ውሃው መጥጦልኛል። አሁን እሳት ልቀንስ ነው። በዚህ መልኩ ማለት ነው። ውሃ የመጠጠው ያው ሄል ነው ያለው። ከቅመም ውስጥ ምንም አይነት ቅመም አልተጠቀምኩም። ጨው ብቻ ነው ሄል፣ ቃሪያ፣ ሎሚ፣ ሽንኩርት እና ሸሪያ ወይም የተጠበሰ ፓስታ ያለው ማለት ነው። ሌላ ነገር የለውም። ቆንጆ የሚጣፍጥ ግሩም ጣዕም ያለው ሩዝ ነው የሚሆነው። በነገራችን ላይ እንደዚህ ስትሰሩ ምንም ቅመም ሳታረጉ ማለት ነው። ነገር ግን እኔ ዘቢባለኝ እጨምራለሁ እኔ ዘቢብ በምትመለከቱት መልኩ ሙሉክያዬ እንደዚህ ደርሶልኛል ማለት ነው። እየተብሰከሰከ ነው፣ እየተንተከተከ ነው፣ እየተብሰከሰከ ነው። ትንሽ እስኪወፍር እንጠብቀዋለን። አሁንም ይህ ሲበርድ ስለሚወፍር እንደዚህ እያለን ባጠፈው ደስ ይለኛል። ሲበርድ ይወፍራል እና ትንሽ ብቻ ሰክሰክና እናወርደዋለን ማለት ነው። እሩዝ ደግሞ ይሄን ይመስላል። ለእናንተ ለማሳየት ነው እኮ ገልበጥ ማረገው አበሳሰሉን ማለት ነው። አያችሁት? አያችሁት? ምንም አይነት ውሃ የለውም፣ ብስልን ያለው እንዴት ደስ እንደሚል አትጠይቁኝ። ብስለን ያለው በቃ ሱቅ መጣን ማለት ነው። እንግዲህ ልናቀራርብ ነው። ሁሉም ነገር ሬዲ ነው። አንጥፈናል፣ አስተካክለናል። ያው ምሳ እንዳትይዙ ብለናል። እና ይሄ ይመስላል ማለት ነው በስተ መጨረሻ ፋይናል ያው እንደዚህ የተለየ ነገር ደስ ይላል ማለት ነው። ሌሎች ሰዎች ቀምሰውት የማያውቁት ነገር ማስቀመስ። እኔ እንኳን ናፍቆኝ እንጂ ያው ሳውዲ በየጊዜው የምበላው ምግብ ነው። በተለይ ደግሞ በዱ ቤት፣ በደውያ የሚባሉ ቤቶች ሙሉኪያ በጣም ነው የሚበላው። በጣም ማለት ነው በጣም ያው በየ በየአይነት እየተሰራ ቅጠሉ ሳይታሽ ይሰራል በደረቅ ይጠበሳል። ቅጠሉ ብዙ አይነት አሰራር አለ። ሙሉኪያ በጣም ብዙ አይነት ብዙ አይነት ነበር የምንሰራው። በነገራችን ላይ አድቅቀን ብቻ በስጋ ወይም በዶሮ አንጨምረው ጥሬው ጥሬው ተቀጥፎ እንደመጣ ምንሰራው አለ እና ከመዝራአ ነው የሚመጣው ምንም ነገር ሳይነካካ። ጉንፋን በጣም ይዞኛል። ድምፄ ጥራት በጣም ይቀርታ እና ይሄ መስላል ኤዲት እያረኩኝ ስለሆነ ነው። በዚህ መልኩ አቀራረብን ማለት ነው። ያው እንደምትመለከቱት በጣም ሰው ወዶት ጣፍጦት ነው የበላው። ጣፍጦት፣ በቃ ቃሪያው ራሱ በዘይት ስለጠባበስኳቸው ምንም ነገር የሚያቃጥል ነገር የለም። የራሱ የቃሪያው ጣዕም ብቻ ነበር የነበረው። እና ይሄ ይመስላል ጋይስ። ስላያችሁ ስለተከታተላችሁን እናመሰግናለን። ሁሉም እየተሰበሰበ ነው። ሁሉም እየተንደራደረ ነው። አያውቁትም፣ ነገር ግን በቃ ደስ ብሏቸዋል። እስኪ ቀምሶት ጫንቋቸዋል። ሽታው ያውዳል። ሽታው ወይ ወይ ወይ ወይ! በስማ እንዴት ደስ እንደሚል አጠይቁኝ ሸታው